ሰላሙ አሌይኩም ወራህማቱላህ ወበረካቱ። ሰላም ሰላም፣ ውድ የኤብሮ ሚዲያ ቻናል ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱ ሊላህ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁኝ። ዛሬ እንግዲህ ያለሁት ሙያና ቴክኒክ ማሻ መቅደላ ወረዳ ውስጥ ማሻ ከተማ ሙያና ቴክኒክ ሰፈር ያሉ ቤቶችን ነው የማስጎበኛችሁ። እንግዲህ በገናቴት መውጫ ሙያና ቴክኒክ አካባቢ ያሉ ቤቶች አሪፍ አሪፍ የሆኑ ቤቶች አሉ። ውድ ተመልካቾቻችን መግዛት ለምትፈልጉ ማሻ መቅደላ ውስጥ ቤት መግዛት ለምትፈልጉ በዋና ቴክኒክ ሰፈር ምርጥ ምርጥ ቤቶች ኤልሼፕ እና ኖርማል ቤት አሉ። ይሄ እዚህ ላይ የምታዩት እስክሪኑ ላይ አሁን ላይ እዚህ ጋር የምትመለከቱት ይህ ኤልሼፕ ባለስድስት ክላስ ሲሆን የተሻለ ቦታ ላይ ያለ ሙያና ቴክኒኩ እዚያው አካባቢ ያለ ቦታ ነው። ዋልካማ ቦታ ነው። ነገር ግን ቤቱ እጅግ በጣም የተሻለ ቤት ነው። እንደምትመለከቱት ገና ጅምር ነው፣ መመረግ ተጀምሯል። ይሄ ቤት የምትመለከቱት አሁን እስክሪኑ ላይ የሚሸጥ ቤት ነው። ይህ ቤት እስከ አንድ ነጥብ ስምንት አካባቢ ነው እንግዲህ ዋጋው፣ ዋጋው ነው። በአብዛኞቻችን የዋጋው ጥያቄ ነው እንግዲህ አንድ ነጥብ ስምንት እየተባለ ነው ያለው። ውድ የኢብሮ ሚዲያ ቤተሰቦች ይህንን ቪዲዮ እንግዲህ እያያችሁ ወይም የተመለከታችሁ ሁሉ ሰብስክራይብ በማድረግ የቤተሰቡ አባል የሆኑ እንደዚሁም ደግሞ ላይክ በማድረግ የመለቃቸው ቪዲዮዎች ወይም የፖስታቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን ይጫኑ። እንደዚሁም ላይክ በማድረጋችሁ ለእኔ ሰፖርት ታደርጋላችሁ፣ ማለትም ለእኔ ትልቅ ዋጋ አለው ማለት ነው። ውድ ተመልካቾቻችን ዛሬ እንግዲህ እንደምትመለከቱት ይሄ በሙያና ቴክኒክ ሰፈር ሙያና ቴክኒክ አካባቢ ነው። ይሄ በዚህ ጋር ይሄ ሙያና ቴክኒኩ ነው። ሙያና ቴክኒኩ ጥግ ያሉ ቤቶችን ነው ቀርጬ ያቀረብኩላችሁ ማለትም የሚሸጡ ቤቶች ማሳያችሁ ማለት ነው። ይህ እዛ ሰፈር ያለ ቤት ነው። ይሄኛው ደግሞ አንደኛ ግርፍ የተገረፈ ኤልሸፕ ነው። ይሄም የሚሸጥ ነው። ይሄ ደግሞ እስከ ሁለት ነጥብ አምስት ይባላል ማለት ነው። መጀመሪያ ገና ተሰርቶ ውሃ ልክ የታሰረ ምናምን እስከ ነጥብ ስምንት ይላሉ። ይህን ደግሞ እስከ ሁለት ነጥብ ምናምን የሚባል ዋጋ ወቶለታል። ውድ ቤተሰቦች የመግዛት የምትፈልጉ ይህንን ይመስል ማለት ነው። ከጀርባው ደግሞ ውብ እና ማራኪ ነው። ይህ ቤት ከጀርባውም ከፊቱም ሲታይ ከጀርባው መልኩ ነው የምታዩት። ከበፊት ለፊት ደግሞ በእንደዚህ ነው፣ ሰዎች መግባት ጀምረዋል። ለምሳሌ እንደኛው ቤት ይሄ የምታዩት እዚህ ጋር በጥር የታጠረ ቆርቆሮ አጥር ሰዎች ገብተውበታል። እዛው ሙያና ቴክኒኩ በር አካባቢ ነው። የሙያና ቴክኒኩ በር እንደምትመለከቱት ይሄ ነው። ሙያና ቴክኒኩ፣ ከሙያና ቴክኒኩ በር ከጎን በኩል ያሉ ምሪት ነው ማለት ነው። ይህ አዲሱ ምሪት እንግዲህ እንደምትመለከቱት በዚህ መልኩ ሆኗል። ውድ የኢብሮ ሚዲያ ቻናል ተከታዮች እንደዚሁም ደግሞ ውድ የ መቅደላ ልጆች እና በየትም ያላችሁ ኢትዮጵያኖች መግዛት ለምትፈልጉ በዚህ መልኩ ቤቶች አሉ ማለት ነው። ሌላው ደግሞ ከኤል ሼፕ ወጣ ስንል በኖርማል ቤቱ በእንደዚህ አይነት ቤቶች አሉ። ኖርማል ቤት ማለትም ባለአምስት ክላስ ቤቶች አሉ። እነዛ ደግሞ እስከ አንድ ነጥብ አምስት የሚባል ዋጋ ነው ያለው። ይሄኛው እስከ አንድ ነጥብ ስምንት ነው፣ እስከ አንድ ነጥብ አምስት የሚባል ዋጋ። በዚህ መልኩ ውሃ ልክ ታስሮ በር የተገጠመላት ይቺ ቤት አሁን እስከ አንድ ነጥብ አምስት ዋጋ ትባላለች። መግዛት የምትፈልጉ በእንደዚህ አይነት ቤቶች አሉ። የተገረፉ ቤቶች አሉ፣ ምርግ የተመረጉ እንደዚሁም ደግሞ ሁሉ ነገር የሚያለቀላቸው ቤቶች አሉ። መግዛት ከፈለጋችሁ እጅግ በጣም ርካሽ በሆነ ዋጋ ነው ማለት ነው እየተሸጠ የሚገኘው አሁን ላይ ቤት። እንዲሁም ቦታ ቦታ መግዛት ከፈለጋችሁ ቦታም አሉላችሁ ማለት ነው። የቦታ ዋጋ አንድ ሚሊዮን እና ከዛ በላይ ነው። የቤት ዋጋ ደግሞ አንድ ነጥብ አምስት እና ከዛ በላይ ነው ማለት ነው። ውድ ዚህ ቻናል ተከታዮች እንደዚሁም ይህንን ቪዲዮ የምትመለከቱ ቪዲዮውን ላይክ እያደረጋችሁ እንዲሁም ደግሞ የቻናሉ በቻናሉ የሚለቀቁ የተለያዩ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። የዛሬው ቪዲዮ በዚሁ ይጠናቀቃል። ወሰላሙ አሌይኩም ወራህመቱላሂ በረካቱ